አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ ውዲና የተከበራችሁ የሞማዘት ብቻ ና ተከታታይ ውድ ቤተሰቦቼ እንደትናችሁ ልኝ ከ ሰላም ሰላማችሁ ብዙ እንዲሁም ክርስቲያን ወገኖቼ ሰላም በያለሁኝ አህለ ወሳለን እንኳን ወደ ሞማዋዘይት ብቻና በሰላም መጣችሁ እንኳ ቤተሰብ ዛሬ ምስገና ለማስክኝ ነው መጣው ማለት ነው። እና የዩቲዩብ ቻናሌ ተዘክቶብኝ ነበርና መቶ ሰብስክራይብ የነበረው ቻናሌ ተዘግቶብኝ በአዲስ ቻናል ዛሬ ከፍቼ ነበርና ጀዛኩምላ ኸይረን በጣም ነው ማመሰግነው። ምስገና ልብ ነው ያልጠብቁት ነው والله እህቶቼ፣ ፍቅራችሁን ያሳያችሁኝ እና ዛሬ ለማመሰግናችሁ ነው ማለት ነው። በጣም ነው ያስደስታችሁም፣ ወላሂ ማለት ነው፣ ቃላት የለኝም። እሟዝ ተዘግቶብሽ ነው እንዴ፣ አብሽሪ አይዞሽ ብላችሁ ማሻአላ። እኔ እንደውም ሀያ ሰብስክራይብ ሰላሳ ሰት አምሳ እንደዛ ነበረ የጠበቅኩት ለባንዲ ቀን ማለት ነው። ባንዲ ቀን ከመቶ ሰብስክራይብ በላይ ፍቅራችሁን ሰላሳ እያችሁኝ ከልብ ነው የማመሰግነው። በጣም ነው የማመሰግነው። አሁን ለመናገር ደስታ የዛሬ ወደር የለውም። በጣም ነው ደስ ያለኝ ማለት ነው እና ከልብ ነው የማመሰግነው ውዶችዬ። አላህ ስብሓን ወተአላ ፍቅርን ያብዛልን። እንደዚህ ስንተባበር ነው የሚያምርብንና ፍቅርን አላህ ስብሓነ ወተአላ ያብዛልን እላለሁኝ። የኔ ውድ እህቶች ከልብ ነው የማመሰግነው። ዛሬ እንዲያስደስታችሁኝ፣ ደግሞ አላህ ስብሓነ ወተአላ እናንተንም ያስደስታችሁ ነው የምለው። በጣም ነው ያስደስታችሁኝ፣ ወላሂ ቃል የለኝም ለእናንተ እህቶቼ ማለት ነው። አመሰግናለሁ። አላህ ፍቅርን ያብዛልን፣ የሰው ፍቅር ይስጠን። እውነቱን ለመናገር እኔ እዛ የዛሬ ይቶ ቀለህን የለ ይሆናል በርግጥ እንዴ መቶ ሰብስክራይብ ብርቅ ነው እንዴ ልትሉ ትችላላችሁ ማለት ነው። እና በአንድ ቀን መቶ ሰብስክራይብ ማግኘት ለእኔ ትልቅ ነገር ነው ማለት ነው። ሰባት ሺ አምስት መቶ ሰብስክራይብ የያዘው ቻናል የተዘግቶብኝ እና ትላንት ወዲያ ትላንትና ላይቭ በማልገባውም ዩቱብ ቻናል የማልከፈትኩም ነበር ና በጣም ነበር የናፈቃችሁኝ እውነቱን ለመናገር አጋጣሚ ሆኖ በሌላኛው ስልኬ ሰብስክራይብ ስላረኳችሁ እንደገና በዛኛው ስልኬ ሄጀ በዋስታፕ ሸር እያረኩ ነው ያገኘኋችሁ። አዲስዎቹ ቻናል ሰከፍቱ በፊት የነበራችሁን ቤተሰቦቻችሁን አታገኟቸውም ማለት ነውና፣ በዛኛው በሌላኛው ስልኬ ሰብስክራይብ ስላረኳችሁ በዛ እንደገና እየገባሁኝ ወደ ዋስታፕ ሸር እያረኩ ነው ያገኟችሁ ና ስላገኘኋችሁም ደስ ብሎኛል። እውነት ላይን ለመናገር ማለት ነው። ትናንትና በዋና ቻናል አልገባውም ነበር አዲስ ሰብስክራይብ አልከፈትኩም ነበር፣ እና በጣም ነበር የናፈቃችሁኝ። እውነት ለመናገር ማለት ነው። ደሞ በጣም ናፍቃችሁን ፍቅራችሁን አሳይታችሁኛ። ከልብ ነው የማመሰግነው። የሰው ፍቅር ይስጠን። ያ ረብ ኢንሻአላህ። ኦን ላይን ለመናገር የዛሬው ተቀለኔ ላይ ነበረች ማለት ነው። ደምሩኝ እንኳ ስላችሁ ሳትሰለችሁ ሳትመረሩ እየገባችሁ ነበር ስትረባረቡ የነበረውና እየገባችሁ ነበረ ሰብስክራይብ ስታረጉኝ የነበረው ከልብ ነው የማመሰግነው። ጀዛኩሙላሁ ኸይረን ሁላችሁንም ፍቅራችሁን ስላሳያችሁኝ ደግሞ ምስጋና ከልብ ነው ጀዛኩሙላሁ ኸይረን፣ በጣም የማመሰግነው እና እውነልም ነገር ደስ ብሎኛል። በጣም ነው ደስ ያለኝ ማለት ነው፣ ፍቅራችሁን ነው አሳያችሁኝ መሆኑ ነው የተዘጋብሽ ቻናልሽ ብላችሁ ለጠየቃችሁኝ ደግሞ ማለት ነው በፊት አፕላይ አርጌው ነበር እና አፕላይ አርጌ መልሶኝ ነበረ ከዛ ሲመልሰኝ እንደገና እንት ቪዲዮ አጥፍቼ ሁለተኛ እንት ብዬ ነበር እና ደግሞ ያንን ሞልቼ ያንን መልሰኝ ማነው ጭራሽ ቻናሉ የማይሆን ሆነ ማለት ነው እና በዛ ምክንያት ነው የተዘጋው ማለት ነው እና ፍቅራችሁን ስላሳያችሁኝ፣ የተለየ ፍቅር ስላሳያችሁኝ ከልብ ነው ማመሰግናችሁ። የዛሬ ቱቀን ለእኔ የምስጋና ቀናት አመሰግናችኋለሁኝ። እውነት ለመናገር እህቶቼ ቃላት የለኝም ማለት ነው። ለእናንተ እኔ ቃላት የለኝም። ጀዛኩምላ ኸይረን ከልብ ነው የማመሰግነው ፍቅራችሁን ስላሳያችሁኝ ነው የሰው ፍቅር ይስጣችሁ ሆነን ለመናገር በጣም ነው ደስ ያለኝ ምንም ቃላት የለኝም በጣም ስላስደስታችሁኝ እናንተን አላሁ ሱብሃነሁ ተዓላ የሚያስደስት ነገር ይስጣችሁ በጣም ደስ ሰበኛ እርብርባችሁ በጣም ነው ያስደሰታችሁኝ ጀዛኩሙላሁ ኸይረን ከልብ ነው የማመሰግነው የእኔ ውዶች እና እንደዚህ ስንወደር ነው የሚያምርብን፣ እንደዚህ ስንረባረብ ነው የሚያምርብን። እና አላህ ስብሃነሁ ወተዓላ ፍቅርን ደግሞ ብዝት ትርፍ ትርፍርፍ አድርጎ ደግሞ ፍቅርን ይጨምርልና አሁን ለምን ነገር በጣም ነው ደስ ያለኝ ማለት ነው። እና ያልጠበቅኩት ነው ፍቅር ያሳያችሁኝ። እንግዲህ ባንድ ቀን መቶ ሰብስክራይብ ማገኘት ማለት ለኔ ትልቅ ነገር ነው ማለት ነውና ከልብ ነው የማመሰግነው። አንዴ አንዴ እንደዚህ ነው ያጋጥማል። የሆናን ያላችሁት አይሆንም፣ ይሆናል ብላችሁ የጠበቃችሁን ነገር አይሆንም። እና ያው እንግዲህ አላህ ለኸይር ነው አንድ ነገር ለበጎ ነው ማለት ነው። አንድ ነገር ሲያመጣ ለበጎ ነውና ለኸይር ነው። እንግዲህ ሰባት ሺህ አምስት መቶ ሰብስክራይብ ደርሼ ነበረ። ያው እንግዲህ መጀመሪያ መልሶ የነበረ ያ 50 ሰዓት ከተስፋ ቆርጥ በዛው ቻናል ደሞ ሁለተኛ ደሞ ሞከርኩኝ ያንም ደግሞ ሳይሳካ መለሰኝ። መጨረሻው ተዘጋው ማለት ተዘጋ ማለት ነው እና እንግዲህ ይህንን ከፍቻለሁ። አሁንም ድጋፋችሁ አይለየኝ። ሰብስክራይብ፣ ላይክ፣ ሸር፣ ሰብስክራይብ እያረጋችሁ አበረታቱኝ። ከልብ ነው የማመሰግነው እንድናንተም እያለ ጓደኛ ስለሰጠኝ እውነ ለምን ነገር አንድ ቀን ነው፣ ትናንት ብቻ ነው፣ ትናንት ወዲያ ነው አፕላይ እየተደረገው የመለሰኝም የተበላሸውም ማለት ነው። ትላንትና አልከፈትኩም ነበረ፣ ቻናሌን ማለት ነው። አልከፈትኩም ነበረ። አሁን በምቀርጽበት ትላንት እያልኩም መራው አሁን በምቀርጽበት ቪዲዮ ነው እና አልከፈትኩም ነበር እና አንድ ቀን ብትለዩኝ ምን ያህል እንደናፈቃችሁኝ እውነት ነገር በጣም ነበር የናፈቃችሁኝ። ሲደውልኝ ራሱ ስልክ አያነሳም ነበር። ዩቱብ ላይ ፍለጋ ላይ ነበርኩ እናንተን ማለት ነውና በህኛው ስልኬ ሰብስክራይብ ስላደረኳችሁ ግን አገኘኋችሁ። ከነ ወደ ዋስታፕ ሸር አድርጌ ነው ያገኘኋችሁ እና ስላገኘኋችሁም ደስ ብሎኛል። በጣም አመሰግነው ላሳያችሁኝ ፍቅር፣ ትብብር፣ ምስጋና የከልብ ነው። ሁልጊዜም እንደዚህ መረባረብ ያስደስተንና አላህ ሱብሃነሁ ወተዓላ ቅን ልብ ይኖረናል ቅን ልብ ይስጠን እንሻአላ ቀኖችን አላህ ያብዛልን ና ማለት ነው እና በጣም ነው ያስደስታችሁኝ። ደግሞ እኔ እንዲያስደስታችሁኝ ደግሞ አላህ ሱብሃነ ወተዓላ እናንተንም ያስደስታችሁ ያረብ እንሻአላህ አመሰግናለው። እና ዛሬ የመጣሁት ቪዲዮ ለመስራት የተገደርኩት እናንተን ለማመስገን ነው ና ያለውን ያላመሰገነ ንፉግ ነው ይባላል። እና በጣም የማመሰግነው ጀዛኩሙላህ ኸይረን። በጣም ከመላችሁ በላይ ነው ያስደስታችሁኝ ማለት ነው ሆነልምን ነገር ስጀምርም መቶ አስገቡኝ እያልኩ ነበር የጀመርኩት ና ግን ላፊ የልበረውን ጅም ዛሬ በአንድ ቀን መቶ ሰብስክራይብ እሞላለሁ ብዬ አላሰብኩም ነበር ማለት ነው። ግን ካሰብኩ በላይ እናንተ እህቶቼ ፍቅርን ሰአታችሁ፣ ካሰብኩ በላይ ሰአታችሁኛል ና ከልብ ደግሞ አመሰግ ነው። እውነን ለመናገር በጣም ነው ደስ ያለኝ ማለት ነው። ፍቅራችሁን አሳየታችሁኛል የኔ ውዶች ማለት ነው። በጣም ነው ማመሰግ ነው እንግዲህ የዚህን ያህል ነው ያስደሰታችሁኝ፣ ማለት ነው ቃላት የለኝም። ደግሞ ኢንሻ አላህ አብረን የምንሰራ የሚጠቅም ነገር አብረን የምንሰራ በሰላም ደግሞ ወጥቶ ከመቅረት አላህ ይጠብቀን። እንደዚህ ፍቅራቸው እንዲያሳያችሁኝ አላህ ስብሃነ ወተዓላ ፍቅረን ይደለልኝ ብዬ ምኞቴ ነው ዱዓያም ነው። አመሰግናለሁ። በሌላ ቪዲዮ እስተምንገናኝ ሰላማችሁ ብዘ ትርፍ ይበለልኝ በያላችሁበት ጓደኞቼ ቤተሰቦቼ፣ በጣም የማመሰግነው ጀዛኩሙላህ ኸይረን ላሳያችሁኝ ፍቅር አላህ ሱብሓነሁ ወተዓላ ደግሞ ፍቅሩን ያብዛልንና በጣም አመሰግናለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። በሌላ ቪዲዮ ውስጥ የምንገናኝ ሰላም ቆዩልኝ እላችኋለሁ። እንሻአላህ